ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ እንደምናላችሁ የዕለቱ ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን እነግራችኋለሁ፣ አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በቀጠለው ጦርነት ቋራ ውስጥ ከፍተኛ ጉዳት የተመዘገበት ውጊያ መደረጉ ተሰምተዋል። በሌላ በኩል ከአገዛዙ ጦር አዛዦች መካከል የሆኑት ሜጀር ጄኔራል ተስፋ ያያሌው ልክ ትግራይ እንደተፈጸመው ጎጃሙ ሰራዊታችን ግፍ ተፈጽሞበታል ሲሉ ወንጅለዋል። ኮሎኔሉ በበኩላቸው በፋኖ ኃይሎች የሚመራው ክፍለ ጦር አልቆብኛል ሲሉ መመስከራቸው ሰምቷል። ለዚህ ዝርዝር አዘጋጅተናል። በእነ አቶ ጌታቸው ረዳ የተመሰረተ አዲስ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አግኝተዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የነበሩት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ሆኖ ከተሾም በኋላ አዲስ ፓርቲ ይዘው መምጣታቸውን በትላንትናው ዕለት የምርጫ ቦርድ የሰጠው ጊዜያዊ ፍቃድ አስራግቷል። ከእነ አቶ ጌታቸው ረዳ ጋራ ማን ማን አብረው ይሰማራሉ የሚለውን በዝርዝር እነግራቸዋለን። በጋምቤላ ክልል በአውቶቢስ ላይ በተፈጸመ ጥቃት አምስት ሰዎች ሲገደሉ በርካቶች ቆስለዋል። ጥቃቱ የተፈጸመው በደቡብ ሱዳን ታጣቂዎች ድንበር ጥሰው ገብተው ሲሆን ከሟቾቹ ሴቶች እንደሚገኙበት የጠቀሱ ነዋሪዎች ጥቃት አሰቃቂ ነው ሲሉ ገልጸውታል። በጋምቤላ ክልል አገዛዙ የሚፈጸሙ ጥቃቶችን እስካሁን ድረስ ችላ በማለት ነዋሪዎች መሰላቸታቸውን ሰምቷል። ዝርዝር ይዘናል። በአማራ ክልል በዋግ ኽምራ ዞን በምግብ እጥረት ምክንያት አርሶ አደሮች ከቀያቸው እየተፈናቀሉ ነው ተባለም። በአካባቢው በተከስተው ድርቅ እና ተፈጥሮ አደጋ ምክንያት ከመቶ 18 ሺህ በላይ ሰዎች የለት ምግብ እንደሚያስፈልጋቸው የታወቀ ሲሆን በአካባቢው የእርዳታ መቋረጥ ደግሞ ዋነኛ ችግሩ ሆኗል የተባለው በዝርዝር እናያለን። ሩሲያ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል የሚል ትችትን አሰምታለች። ክሪምሊ ዶናልድ ትራምፕ ስሜታዊነት እየታይባችሁ ነው ያለችው ከሰሞኑ እያደርጉ ያላችሁ እንቅስቃሴዎችን በተመለከተ ነው። ሩሲያ ይህን ያለችው ታዲያ ፕሬዝዳንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው። በዚህም ላይ ዝርዝር ይዘናል። ተመልካቾች ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል በቀጥለው ጦርነት ቋራ ውስጥ ከፍተኛ ጉዳት የተመዘገበት ውጊያ ተደርጓል። ከአገዛዝ ጦር አዛዥ መካከል የሆኑት ሜጀር ጀነራል ተስፋ ያያሌው ልክ ትግራይ እንደተፈጸመው ጎጃም ውስጥም ሰራዊታችን ግፍ ተፈጽሞበታል ሲሉ ወንጅለዋል። አንድ ኮሎኔል በበኩላቸው በፋኖ ኃይሎች የምዕራው ክፍለ ጦር አልቆብኛል ሲሉ መመስከራቸው ሰምተዋል። በምዕራብ ጎንደር ዞን ቋራ ወረዳ በተደረገው ከባድ ውጊያ ከሃምሳ በላይ የአገዛዙ ወታደሮች ሲጎዱ በፋኖ በኩል ቀላል ጉዳት ተመዝግቧል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በወረዳው ከገለጎ ከተማ እስከ በሙር ከተማ ባለው መስመር በቡድን መሳሪያ የታገዘው ውጊያ ትላንት ቀኑ ሙሉ ተደርጓል ያሉት የመረጃ ምንጮች በዚህም የፋኑ ኃይሎች በሙር ከተማ ከአገዛዝ ጦር ማስለቀቅ የአገዛዝ ወታደሮች ላይ ከፍተኛ ጉዳት አድርሰዋል ብሏል። የአገዛዝ ጦር በኩሉ ምሽቱን ከጎሎጎና ሌሎች ከተሞች ኃይል በመጨመር በሙር ከተማ መልሶ ይዟል ተብሏል። በአካባቢው ዛሬም አልፎ አልፎ የከባድ መሳሪያ ተኩስ እንደሚሰማ ነዋሪዎች ነግረውናል። በተያያዘም በደቡብ ጎንደር ዞን ደራ ወረዳ አርብ ገበያ ከተማና አካባቢው አፍላ ውጊያ መቀስቀሱን የፋኑ የመረጃ ምንጮች ለኢትዮንስ ተናግረዋል። ንጋት 11 ሰዓት የጀመረው ውጊያም ከአርብ ገበያ በተጨማሪ ማህደር ማርያም፣ ግዳን ጠመም፣ እንዲሁም ልጫም፣ ክላውዲዮስ ወልዴ ተራራና አምባሳሜ ዙሪያ እስከ ቀኑ 8 ሰዓት ቀጥሎ መዋሉን ደግሞ አፋባ ጎንደር ሜጀር ጄኔራል ውባንታ አባተኩር አስታውቋል። በውጊያው በርካታ ያገዛዙ ወታደሮች የሞትና የአካል ጉዳት እንደረሰባቸው የገለጹ የፋኖ የመርጃ ምንጮች በፋኖ በኩል አንድ አባላቸው መስዋዕቱን አስታውቀዋል። በተመሳሳይ በጎጃም ቀጠናዊ ዞን ምርክታ የተባለ አካባቢ ትላንት በተደረገው ውጊያም ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተያያዘም በወንበርማና እውዲት ቀጠና የፋኖ ኃይሎች የአገዛዝ ጦር ላይ ጥቃት ማድረሳቸው ታውቋል። የአገዛዝ ጦር በኩሉ በቀጠናው ዳንግላ ወረዳ ጫራ ቀጠና ጽንፈኛው ቡድን ለምግብ አከማችቱት የነበረው ሎጂስቲክስ ባደረጉት ኦፕሬሽን በቁጥጥር ስራው እያለው ሲል አስታውቋል። በቁጥጥር ስር ስለዋለ የተባለው ምግብ ሎጂስቲክስ አገዛዙ ጽንፈኛ ቡድን ሲል የጠራው አካል በገንዘቡ ገዝቶ ያከማቻቸው ነበር ሲልም አስታውቋል። የአካባቢው ፋኖ አመራሮች ግን አገዛዙ የግለሰብ ነጋዴ ይህል ዘርፎ ሲያበቃ በቁጥጥር ስር አዋልኩ ብሎ እየቀጠፈ ነው ሲሉ አስተባብለዋል። በሌላ በኩል ከአገዛዙ ጦር አዛዦች መካከል የሆኑት ሜጀር ጀነራል ተስፋ ያያሌው ልክ እንደ ትግራይ እንደተፈጸመው ጎጃም ውስጥ ሰራዊታችን ግፍ ተፈጽሞበታል ሲሉ ተደምጠዋል። ጀነራሉ አድርገውታል በተባለውና አንከር ሚዲያ ላይ በተለቀቀ የስልክ ልውውጥ ሲናገሩም መከላከያ ሰራዊት ልክ መቀሌ እንደተፈጸመው ሁሉም ጎጃም ውስጥም ግፍ ተፈጽሞበታል ሲሉ ወንጅለዋል። ሚጀር ጀኔራል ተስፋዬ አያሌም አብይ የሚያውቀው ነገር የለም በማለት የብልጽግናውን አለቃቸውን ሲከላከሉም በስልክ ልውውጥ ላይ ይናገራሉ። ያለቁ ግስ እንዲሰራ አድርገዋል። ልክ እንደ መቀሌ አይነት ግስ ተሰርቷል ጎጃም ላይ። ይህን እንዲደረግ ያደረጉስ የአማራ ህዝብ አያውቀው ምን አያውቀው አሁን ያልካቸው ጅኒዎች ናቸው። አብይ ወይ ደግሞ ሌላ ሰው አለ። የአገዛዙ የፖለቲካና ወታደራዊ አመራሮች በአማራ ክልል በከፈቱት ወታደራዊ ዘመቻ ንጹሃን በድሮንና በከባድ መሳሪያ መጭፍጭፋቸውን ንብረት ማውደማቸውና መሠረታዊ አገልግሎት ማቋረጣቸውን በተመለከተም ሲናገሩ አልተደመጠም። በአንጻሩ ሙሉ የሰው ኃይልናም ትጥቅ ይዞ በክልሉ ጦርነት የከፈተው ሰራዊት ተመታብን በሚል ሕዝብን መወንጀላቸው እንደቀጠሉ የጀኔራሉ የስልክ ልውውጥ አጋልጧል። በሌላ በኩል ፋኖ በሚዲያ ፕሮፓጋንዳ አሳንሶ የሚመለከተው አገዛዙ ጦር አዛዥ በፌዴራል ከፍተኛ ፍርድ ቤት እንደታምድብ ችሎት ቀርቦም እየመራው ይዤ የገባው ጦር በፋኖ ሙሉ ክፍለ ጦሩ ተደምሶብኛል ሲሉም። ለአገዛዙ ችሎት ምስክርነት በሰጡበት ጊዜ የመናገራችሁ ታውቋም ኮሌላይቸው ግለጾ የተባለ የአገዛዙ የክፍለ ጦር አዛዥ ግንቦት 6 2017 በእና አቶ ዮሐንስ ቧያለው የሽብር ክስ መዝገብ የአቃቢ ህግ ምስክር ሆነው ቀርበው ነው። በአማራ ክልል ምዕራብ ጎጃም ዞን ይዘውት ከገቡት አንድ ክፍለ ጦር ገደማ ተደምስሶ እንዳለቅባቸውና ዋና አዛዡ ራሳቸውት በተፈጥሮ ዝናብ ታግዘው ሐምሌ 9 2015 ዓ ም በህይወት መትረፋች ስለመቻላቸው ለችሎት የተናገሩትም አዛዡ በወቅቱ በፋኖ ኃይሎች የደረሰባቸው ጉዳት ጉዳይ ሲሰነዝሩም 31 የብሬን 22፣ የስናይፐር 223፣ 6 ድሽቃና 550 ክላሽኮቭ እንዲሁም አራት ኦራል ወታደራዊ ተሽከርካሪዎች እንደተማረክባቸውና እንደወደ ሊደርስባቸው በችሎት ተናግሯል ተብሏል። የወታደሮቻቸውን ጉዳት ተመለከተም እኔ በማውቀው 157 ትገድለብኛ መቶ ያህል ደግሞ ቆስለብኛ፣ ሦስት መቶ አስር ወታደሮች የገቡበትን አላውቅም ሲሉ ቃላቸውን ለችሎት መስጠታቸውም ተሰምተዋል። በእናቶ ጌታቸው ረዳ የተመሰረተ አዲስ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አገኘ። የቀድሞ የትግራይ ክልል ጊዜ አስተዳር ፕሬዝዳንት የነበሩት አቶ ጌታቸው ረዳና የእርሳቸው የርሳቸው ጎራ በተቀላቀሉ የህዋት ማከላዊ ኮሚቴ አባላት የተመሰረተው አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ መዝገባ ፍቃድ አግኝቷል። ዲሞክራሲያዊ ስምረት ትግራይ ወይም ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸው ተብሏል። የአዲሱ ፓርቲ የሚዲያና ኮሚኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳይ ሀለፎም ለኢትዮጵያ ኢንሳይደር እንደተናገሩት ስምረትን ለማስመዝገብ ለኢትዮጵያ ምርጫ ቦርድ የቀረበው ከሁለት ሳምንት በፊት ነው ብለዋል። ስምረት በክልሉ ፓርቲ ለመመዝገብ ያቀረበው ጥያቄ ተከትሎም አስተባባሪዎቹ በትላንትና ሁለት ጊዜያዊ የምዝገባ ፍቃድ ሰርተፍኬት ከምርጫ ቦርድ መቀበላቸውን አቶ ረዳይ ተናግረዋል። ለሶስት ወራት የሚያገለግለው የጊዜያዊ ምዝገባ ፍቃድ ለአዲሱ ፓርቲ ትላንት ሰኞ ግንቦት 18 2017 ዓ ም ስምረት መሰጠቱን የምርጫ ቦርድ የኮሚኒኬሽን ክፍል በመግለጫው አስታውቋል። የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲዎች ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ የምዝገባ ፍቃድ ለተጨማሪ ሶስት ወራት ሊራዘም እንደሚችልም ይደነግጋል። የዋጅ የጊዜያዊ የምዝገባ ፍቃዱ የሚያገለግለው ፖለቲካዊ ፓርቲ ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ብቻ ይሆናል የሚል ድንጋጌንም ይዟል። ምርጫ ቦርድ ለአዲሱ ፓርቲ በሰጠው ጊዜያዊ የምዝገባ ፍቃድ ሰርቲፊኬት መጨረሻ ላይ ይህን ድንጋጌ በማሳሰቢያነት አስፍሯል። ጊዜያዊ ፈቃድ ያገኘ የፖለቲካ ፓርቲ በምርጫ ቦርድ በቋሚነት ለመዝገብ ማሟላት ከሚገባቸው ሰነዶች መካከል የፖለቲካ ፓርቲ የመስረቻ ጽሑፍ ፕሮግራምና መተራሪያ ደንብ ይገኙበታል። አቶ ረዳይ የአዲሱ ፓርቲ ሰነዶች በህወሓት ለውጥ ለማምጣት ይቀርቡ የነበሩ ሰነዶች ናቸው። ለውጥ ከሚፈልጉ የትግራይ ተወላጆች ጋር በመሆን በውይይት በማዳበርና ጉባኤ በማካሄድ ቋሚ የፓርቲ ምዝገባ ይካሄዳል ሲሉም ተናግሯል። አንድ የፖለቲካ ፓርቲ በክልል የፖለቲካ ፓርቲነት የሚመሰረተው አራት ሺህ መስራች አባላት ሲኖሩት እንደሆነ በ2012 ዓ ም የወጣው የፖለቲካ ፓርቲዎች ምዝገባ አዋጅ ያስቀምጣል። ከእነዚህ መስራች አባላት ውስጥም ከ60 ዓመቱ በላይ የሚሆኑት የክልሉ መደበኛ ነዋሪዎች መሆን እንዳለባቸውም በዚህ አዋጅ ግዴታ ጥሏል። ዲሞክራሲያዊ ስምረት ትግራይን ለመመስረት ከተሰባሰቡ ግለሰቦች ውስጥ ባለፈው ናሴ ወርብ ከተካሄደው የህዝባዊ ወያኔ ሓርነት ህወሓት ትግራይ ጊዜ ድርጅት ጉባኤ የተቃወሙ የማዕከላዊ ኮሚቴ አባላት ይገኙበታል ተብሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎሪ ያካሄደው ይህን ጉባኤ በወቅቱ የተቃወሙ የማዕከላዊ ኮሚቴ አባላት ብዛት አስራ አራት ነበር። አቶ ረዳይ አዲሱ ፓርቲ የህወሓት ማዕከላዊ ኮሚቴ አባላት የነበሩና ሌሎች ለውጥ ፈላጊ ኃይሎች የተሳተፉበት ነው ሲሉ ተናግረዋል። በቁጥር ምን ያህል እንደሆኑ ከመግለጽ የተቆጠቡ ሲሆን አዲሱ ፓርቲ ወደ መስረት የገባ ነው፣ ህዋትን ለማዳንና ለዘመኑ የሚመጥን ፓርቲ ለማድረግ የተረገ ጥረት ባለመሳካት ነው ሲሉ ሂደቱን አስረድተዋል። የአዲሱ ፓርቲ የሚዲያና ኮሚኒኬሽን ዘርፍ አስተባባሪ ለዚህ በማስረጃ እንዲጠቀሱ ባለፈው ሚያዝያ ወር በጋራ ጉባኤ ለማካሄድ አድርገን ነው ያሉትን ጥሪ ነው የጥሪ ተቀባይነት ባለማግኘቱ አዲስ ፓርቲ ወደ መስረት ገብተናል ሲሉ አቶ ረዳይ ያብራራሉ። አዲስ ፓርቲ ለመስረት እየተንቀሳቀሱ ያሉ የቀድሞው የህወሓት ከፍተኛ አመራሮች በአሁኑ ወቅት በአዲስ አበባ ከተማ ያሉበት ምክንያት ሲያስረዱ ደግሞ ለህይወታችን አስጊ ሁኔታ በመኖሩ እና ደም መፋሰስን ለማስቀረት ነው ብለዋል። ከፓርቲ መስራቾች መካከል አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር፣ ፕሮፌሰር ክንድያ ገብረሕይወት ደግሞ የትምህርት ሚኒስቴር ሚኒስትር ዴኤታ አማካሪ ሆነው ተሽሟል። በአዲስ አበባም እየሰሩ ይገኛሉ የተባለው የትግራይ ክልል ኮሚኒኬሽን ጉዳይ ቢሮ ኃላፊ የነበሩት አቶ ረዳኢ ሃለፎም በአሁኑ ወቅት ኑሯቸውም በአዲስ አበባ ከተማ እንዳደረጉም ኢትዮጵያ ኢንሳይደር አረጋግጫሉ ብሏል። በጋምቤላ ክልል በአውቶቡስ ላይ በተፈጸመ ጥቃት አምስት ሰዎች ሲገደሉ በርካቶች ቆስለዋል። ጥቃቱ የተፈጸመው በደቡብ ሱዳን ታጣቂዎች ድንበር ጥሰው ገብተው ነው ተብሏል። በጋምቤላ ክልል በትናንትና እለት ከዲማ ወረዳ ወደ ጎግ ወረዳ ፓዮንዶ የከተማ 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶቡስ ላይ ከደቡብ ሱዳን የመጡ የሙርሌ ታጣቂዎች ፈጽሞት በተባለ ጥቃት ከአምስት በላይ ሰዎች መገደላቸውና በርካታ ሰዎች መቁሰላቸውን ነዋሪዎች ተናግረዋል። ለደህንነታቸው ምስጋት ስማቸው እንዳይጠቀስ የተናገሩና ለሚዲያ ይፋ ያደረጉ ነዋሪዎቹ የሙርሌ ታጣቂዎች ከትላንት በስቲያ ግንቦት 17 ቀን 2017 ዓ ም ድርፋር ላይ አንድ ሰዓት አካባቢ በአውቶቡስ ላይ ተኩስ መክፈታቸውና በዚህም የአምስት ሰዎች ህይወት ወዲያውኑ ማለፉን ተናግረዋል። ከሟቾቹ ውስጥ ሴቶች እንደሚገኙበት የጠቀሱት ነዋሪው ጥቃቱ አሰቃቂ ሲሉ ይገልጸውታል። አክሎም የሟቾች የቀብር ስነስርዓት ጥቃቱ በተፈጸመበት በዲማ ወረዳ መፈጸሙን ተናግሯል። ሌላኛው ነዋሪ በበኩላቸው ጥቃቱ መፈጸሙን አረጋግጠው ከዲማ ወረዳ መንገደኞችን ይዞም ፒውንዶ ከተማ ሲጓዝ የነበረ አውቶቢስ ከዲማ ሳያወጣ የተኩስ ሩምታ እንደተከፈተበት ገልጸዋል። ተኩሱን ተከትሎ የአውቶቢስ ሽፌር ጨምሮ በአጠቃላይ ከአምስት በላይ ሰዎች መገደላቸውን አዲስ ስታንዳርድ ነው የዘገበው። በጥቃቱ ሕይወታቸውን ካጡ በተጨማሪ በርካታ አሳፋሪዎች መቁሰላቸውን ገልጸው ቁስለኞች በአርማዶም 05 ቀበሌ በሚገኘው ጋምቤላ አጠቃላይ ሆስፒታል ተወስደው ሕክምና እየተደረገላቸው ይገኛል ነው የተባለው። አካባቢው በተለይም ከደቡብ ሱዳን በሚመጡ የሙርሌ ታጣቂዎች በተደጋጋሚ ጥቃት እንደሚፈጸምበት ያስታውስት ኒኗሪ የሰው ህይወት በተለያየ ጊዜ እየተቀጠፈ መሆኑን ከሁለቱ መንግሥታት በኩል አስቸኳይ ልባት እንዲሰጠው ጠይቀዋል። አክለውም በአሁኑ ሰዓት በአካባቢው በፌዴራልና የክልል የጸጥታ አካላት ቁጥጥር ስር ነው ይላሉ። ጥቃቱን አስመልክቶ የጋምቤላ ፖሊስ ትላንትናም ምሽት ባወጣው መግለጫ ከዲማ ወደ ጋምቤላ ሲጓዝ በነበሩ የዝማ አመላለሻ አብቶቢስ በተከፈተ ተኩስ በሰው ህይወትና ንብረት ላይ ጉዳት ደርሷል አንባይ ነው። ከዚህ ቀደም በክልሉ ከደቡብ ሱዳን የመጡ ታጣቂዎች ስለሚፈጽሙ ጥቃት በተደጋጋሙ መዘገባችን ይታወሳል። ላብነትም በክልሉ ፓንዲዮክ በሚባል የተፈናቃዮች ካምፕ መጋቢት 272016 ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት 10 ሰዎች ሲሞቱ 19 ቆስለዋል። በወቅቱ ለደቡብ ሱዳን ሲቲ ሪቪው የዜና ወኪል አስተያየታቸውን የገለጹ የካምፕ ኃላፊ ፒተር ሜከር ወንጀለኞቹ ከምርል የማህበረሰብ የመጡ የታጠቁ ወጣቶች ሲሆኑ ይችላሉ የሚል ጥርጣሬ አለኝ ብለው ነበር። በተመሳሳይ በክልሉ ከላሬ ወረዳ ወደ ጋምቤላ እየተጓዘ ባለ የዝም ማመላለሻ ባስ ላይ ኢንታንግ ና አቦል መካከል ጥር ቀን ጥር 13 ቀን 2016 ዓ ም በተፈጸመ ጥቃት በተወሰኑ ሰዎች ላይ ጉዳት መረሱም ይታወሳል። እንዲሁም ባለፈው ሚያዝያና መጋቢት ወር ላይ በተለያዩ የጋምቤላ ክልል አካባቢዎች ከደቡብ ሱዳን የመጡ ታጣቂዎች በርካታ ነዋሪዎችን መግደላቸው ይታወሳል። በአማራ ክልል በዋግምራ ዞን በምግብ ጥረት ምክንያት አርሶ አደሮች ከቀያቸው እየተፈናቀሉ ነው ተብሏል። በአማራ ክልል በዋግምራ ብሔረሰብ አስተዳደር ዞን በድርቅና የተፈጥሮ አደጋ ምክንያት በተፈጥሮ የምግብ ጥረት ምክንያት አርሶ አደሮች አካባቢዎቹን እየለቀቁ ነው ተብሏል። ተደጋጋሚ የሆነ የተፈጥሮ አደጋ የሚከሰትበት አካባቢ በ2013 በሳላ ወረዳ፣ በዚህ ዓመት ደግሞ በዳህላ ዛግቢላ፣ ጻግብጂ፣ ሰቆጣ፣ አብረገለና ዝቋል አካባቢ በተከሰተ ድርቅ እና ተፈጥሯዊ አደጋ ምክንያት 118 ሰዎች የዕለት ምግብ ድጋፍ እንደሚያስፈልጋቸው ተዘግቧል። በተለያዩ ጊዜያት የወረዳው የግብርና ኃላፊ አቶ ስዩም አባቴ እንደሚናገሩት ከሆነ ከ2 ሺ በላይ የዕለት ደራሽ ምግብ የሚያስፈልጋቸው ነዋሪዎች የሚገኙበት የጻግብጅ ወረዳ ማህበረሰብ በደረሰው ተፈጥሯዊ አደጋ ምክንያት ምግብ ስለሌለም ወደ ተለያዩ ቦታዎች እየሸሸ ነው ብሏል። ከዚህ በፊት በነበረው ድጋፍና በራሳቸው ጥረት ነው አካባቢው ላይ ሲኖሩ የነበሩት። ነገር ግን አሁን ይህ በመቆሙ ምክንያት ማህበረሰቡ ለስደትና ለችግር ተዳርጓል ብለዋል። በወረዳው ኗሪ የሆኑት ወይዘሮ ኪሮስ ወልዴ በበኩላቸው ደግሞ ባለቤታቸውን ጨምሮ ሰባት የቤተሰብ አባላት በአካባቢው ከተከሰተው የተፈጥሮ አደጋ ጋር ተያይዞ ሕጻናት ልጆቻቸውን ይዘው ደሴ ከተማ ምጽዋት በመጠየቅ ሕይወታቸውን እየመሩ ይገኛሉ። በዞኑ በሚገኙ አንድ ትምህርት ቤት ውስጥ መምህር የሆኑ ግለሰብ ደግሞ በምግብ እጥረቱ ሳቢያ ከአንድ ትምህርት ቤት መቶ ስልሳ ተማሪዎች ትምህርታቸውን እንደሚያቋርጡ ገልጸው አብዛኛው ወደ ደሴና ኮምቦልቻ ከተሞች እንደሚሰደዱም አመላክተዋል። የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት ኃላፊ አቶ ምረት መላኩ በኩላቸው ከዚህ ቀደም የአሜሪካ ተራድኦ ድርጅት ስራ ቆመው በነበረባቸው ጊዜያት የዕለት ምግብ ድጋፍ ያልነበራቸው አካባቢውን ለቀው መውጣታቸውን አስታውሰዋል። ሆኖም አሁን ላይ የአሜሪካ ተራድኦ ድርጅት የምግብ ድጋፍ ማቅረቡን ቀጥሏል ባይ ሲሆኑም በአካባቢው ለቀው የነበሩ አርሶ አደሮችም እየተመለሱ ነው ብለዋል። በዋግ ምራ ብሔረሰብ አስተዳደር ዞን በሚገኙ በሁለት ከተማ አስተዳደርና በሰባት የገጠር ቀበሌዎች 118 የሚደርሱ የዕለት ደራሽ ምግብ እንደሚያስፈልጋቸውም ዶይቼ ቬለ ዘግቧል። ሩሲያ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስሜታዊነት ታይባቸዋል አለችም። ሩሲያ ይህን ያለችው ትራምፕ የፕሬዚዳንት ፑቲን ፍጹም ቀውስ ናቸው ማለታቸውን ተከትሎ ነው። ሩሲያ ከቀናት በፊት ዩክሬን ላይ በ ሶስት መቶ ስልሳ ሰባት ድሮንና ሚሳይል ታግዛም ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸው ተዘግቧል። ትራምፕ እሁድ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ፑቲን አንድ ነገር ሆኗል ብለዋል። ፍጹም አብደዋል ያሉት ትራምፕ ያለ አንዳች ምክንያት ሰዎች እየገደሉ ነው ሲሉ ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎችን የሚያንጸባርቁትን ስሜታዊ ጫና ነው ብለዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ በበኩላቸው የዩክሬን አጋሮች ለኪቭ የሚሰጠውን የጦር መሳሪያ ድጋፍ ገደብ እንዳይኖረው አድርገዋል ብለዋል። ጀርመን ታውረስ የተሰኙት ሚሳይሎችን ለዩክሬን ሰጥታለች፣ የሚሉ ዘገባዎችም መሰማት ጀምረዋል ይላል ቢቢሲ በዘገባው። ሩሲያ ቅዳሜ ምሽት በዩክሬን ያረሰችው የአየር ድብደባ ጦርነት ከተጀመረ ወዲህ ከባድ የአየር ጥቃት ነው ተብሎላታል። የዩክሬን አየር ኃይል ጥቃቱን የድሮን ጥቃት ነው ሲል አስተባብሏል። ፔስኮቭ የአየር ድብደባው ዩክሬን ሩሲያ ማህበራዊ መሰረተ ልማት ላይ ላረሰችው ጥቃት ምላሽ ነው ብላለች። የሩሲያ መከላከያ ሚኒስቴር እንዳስታውቀው የአየር መቋቋሚያው በተለያዩ የሀገሪቱ ግዛቶች ሀያ የዩክሬን ድሮኖቹን መመከት ችሏል ተብሏል። የዩክሬን ፕሬዚዳንት ቮሎዲሚር ዘሌንስኪ እሁድ ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የሚያስፈልገው አይደለም ብለዋል። ፑቲን እና ሩሲያ መርጠው ጦርነቱን ለመቀጠልና ነፍስ ለማጥፋት የሚያደርጉት ነው ሲሉ ኮንነዋል። ሮይተርስ የዜና ወኪል እንደዘገበው ከሆነ ዜሌንስኪ ረቡዕ ወደ ጀርመን ያቀናሉ። ነገር ግን ይህ ጉዟቸው እስካሁን ተጨባጭነት አላገኘም። ከዚህ ቀደም የነበሩ የጀርመን መራሄ መንግስታት ታውረስ ሚሳኤል ለዩክሬን በድጋፍ እንደማይሰጡ በግልጽ አስታውቆ ነበር። ዩናይትድ ኪንግደም እና ዩናይትድ ስቴትስ ጨምሮ ሌሎች ምዕራባውያን የዩክሬን አጋሮች ለኬቪ መሳሪያ ድጋፍ ቢያደርጉም እንዴት ጥቅም ላይ መዋል እንዳለበት የሚደነግግ ህግ ግን ያወጣሉ። ታውረስ ሚሳኤል 500 ኪሎ ሜትር መምዘግዘግ የሚችል ሲሆን ሩሲያዊን መሳሪያን ለዩክሬን የሚቀርብ ከሆነ እንደ አደገኛ እርምጃ እወስዳለሁ ስትል ዝታለች። የተወደዳችሁ የኢትዮኒውስ ቤተሰቦች ችሉት መረጃዎች እነዚህ ነበሩ። መልካም ዜና